አልፎ አልፎ ሰዎች የፍቅር ግንኙነት ከጀመሩ በኋላ የአጋሮቻቸውን ባህሪ ድርጊትና ፍላጎት በጥልቀት መርምረው የጀመሩት የፍቅር ሕይወት አዋጭ አለመሆኑን ሲረዱ የፍቅር ግንኙነታቸውን ሊያቆሙ ይችላሉ። ይህ ውሳኔያቸው ግን በአፍቃሪዎቻቸው ዘንድ ተቀባይነትን ላያገኝ፣ ቁጣን ሊቀሰቅስ ይችላል። ከአንተ ጋር በፍቅር መቀጠል አልችልም ያለችው ወጣት ሴት በእርግጥ መንገድ ጥማት የዛሬው የወንጀል ታሪካችን ቅኝት ነው። ከብሯትና ክብሯን የኢትዮ ቻናላችን ቤተሰቦች የዩትዩብ ቻናላችንን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ልሚንግተን ዴላዌር የዘመናዊ ከተማነትን መስፈርት ጥንቅቅ አድርጎ አሟልቷል። ታዲያ በዚህ ከተማ መኖር የሚችሉት ኪሳቸው ሞላ ያሉት ሰዎች ብቻ ናቸው። ከዋና ከተማ ወጣ ሲባል ግን መካከለኛ ገቢ ያላቸው ሰዎች በብዛት ይገኛሉ። አንዳንድ ጊዜ እጣ ፏንታ ሁነው ሀብታምና ድሃ በስራ አጋጣሚ መገናኘታቸው ደግሞ አይቀርም። እንደ ጎርጎሪያኖ የቀን አቆጣጠር ሰኔ 27996 ወጣቷ ጸሐፊ አን ማሪፌይ በድንገት ከሰዎች እይታ ተሰውራለች። እሷ ከመሰውሯ በፊት በዕለት ተዕለት የውሎ ማስታወሿ ላይ ማንም የማያውቀውን ምስጢር አስፍራ ነበር። በተሰውረችበት ዕለት በወንድሟ ቤት የማይቀርበት የራት ግብዣ ነበረባት። እሷ በእንደዚህ አይነት ቀጠሮ ጥቀርታ ጠፍታ አታውቅም። ግራ የተጋባችው እህቷ ወደ መኖሪያ አፓርትመንቷ አቅንታ ለማጣራት ሞከረች። ጠረጴዛዋ ላይ ለመበላት የተዘጋጀ ምግብ፣ የቤቷ ቁልፍ፣ ዋሌቷና መኪናዋ ሲገኙ እሷ ግን በቤቷ ውስጥ አልነበረችም። ከድሀ ቤተሰብ የተገኘችው አንማሪ ጥረቷና እድሎ አሰምሮ የከተማ አስተዳዳሪ ዋና ጸሐፊ ነበረች። ታዲያ የከተማ አስተዳዳሪ ዋና ጸሐፊ ጠፍታለችና መገናኛ ብዙኃን ወጣቷ የተገባች ሲሉ የመጥፋቷን ዜና አስተጋቡት። አስተዳዳሪው በወቅቱ የሀገሪቱ ፕሬዝደንት ከነበሩት ቢል ክሊንተን ስልክ ተደውሎ ከፌዴራል መንግስት እርዳታ የምትፈልግ ከሆነ የተሰወረችውን ጸሐፊን በማፈላለግ በኩል ድጋፍ እናድርጋለን ብለው ቃል እንደገቡላቸው በወቅቱ ለመገናኛ ብዙሃን ተናግረው ነበር። ይህንን ጉዳይ በወቅቱ እንዲመረምሩ ኃላፊነት ከተሰጣቸው የህግ ሰዎች መካከል የኤፍቢአይ ልዩ ኤጀንት ኤሪክ አልፐርት እንደሚናገሩት ከሆነ ፍንጭ ለማግኘት መጀመሪያ ላይ የኤቲኤም ካርዷንና የባንክ ደብተሯ ምርመራ አድርገውበት ነበር። ጎረቤቶቿና ጓደኞቿንም አናግረዋል። ስለ እሷ ግን አየን ሰማን ያለ ሰው በቀላሉ ማግኘት አልተቻለም። ስልኳ ላይ የተደረገው ምርመራም አጥጋቢ ነገር አልተገኘበትም። እናም አሉ መርማሪዎች ወጣቷ ከሰዎች እይታ በድንገት የተሰወረችው በራሷ ፈቃድ ሳይሆን ተገዳ ነው፣ ምናልባትም ተገድላ እንዳይሆን ሲሉ መጠራጠር ጀምረው ግራ ግብት ያላት እህቷ ድንገት ፍንጭ ባገኝ በሚል መኖሪያ አፓርትመንቷን ገለባ ብጣ ስትፈትሽ ነበር በድንገት የእህቷን የዕለት ተዕለት የቀን ውሎ መመዝገቢያዋን ያገኘችው። ምንም እንኳ የ30 ዓመቷ አንማሪ አንድ ወጣት ጠበቃ ፍቅረኛ ቢኖራትም በውሎ ማስታወሻዋ ላይ ተከትቦ እንደተገኘው ከሆነ ከከተማዋ አስተዳዳሪ የሕግ አማካሪና የከንቲባው አማካሪ ቶማስ ካፓኖ ጋር በድብቅ የጀመሩት ፍቅር ነበር። ቶማስ ካፓኖ ስልጣንና ገንዘብ አጣምሮ የያዘ ሰው ነው። ከአንማሪ ጋር በድብቅ ፍቅር አንድ ዓመት ከመንፈቅ በላይ አብሮ አሳልፈዋል። አንማሪ ከከተማዋ ቱባ ባለሥልጣናት መካከል አንዱ ከሆነው ቶማስ ካፓኖ ጋር ጥሩ ጊዜ አሳልፏለች። ሰውየው ሚሊዮነርም ነው። ስልጣንና ገንዘብን አጣምሮ የያዘው ቶማስ ካፓኖ ባለትዳርና የራት ልጅ አባት ሆኖ ነበር ከአንማሪ ጋር የሚማግጠው። እሱ ከአንማሪ ጋር ብቻ አልነበረም የሚማግጠው፣ ሌሎች አምስት ስድስት ሴቶችም ነበሩ። እንዲያውም አንዳንዶች ወጣቷ አንማሪ ከሴት ልጆቹ መካከል አንዷ ትሆናለች የሚል ግምት ነበራቸው። ሰውየው ሲበዛ አስመሳይ ነው። በአንድ ጊዜ ሁለት ሕይወት በቀላሉ ሊመራ ይችላል። መጀመሪያ አካባቢ አንማሪ ከሹገር ዳዲዋ የሚቀርብላት ስጦታና ገንዘብ በጣም አስደሳች ነበረ። ቢሆንም በሂደት ግን ከሰውየው ጋር ያላት ግንኙነት ትርጉም አልባ ሆነባት፣ ስሜት አልሰጣት አለም። ሰውየው በዕድሜ ከሃያ ዓመት በላይ ይበልጣታል። በዛ ላይ ደግሞ ባለትዳርና የአራት ልጆች አባት ነው። እሷ ደግሞ የትዳር ሕይወትን እንኳ ገና ተስፋ እያደረገች ነው። እናም እሷ ከዚህ የተለየ ሕይወት ትፈልጋለች። ከዚህ በኋላ ከአንተ ጋር ያለኝ ግንኙነት ማቋረጥ እፈልጋለሁ ስትለው፣ ከእሷ ጋር አብሮ ለመኖር ሲል ትዳሩን ፈቶ ልጆቹንም ጥሎ መስዋዕትነት እንደሚከፍልላት በመናገር ሊያሳምናት ሞክረም። እንደ ጎርጎሪያኑ የቀን አቆጣጠር ሰኔ 27 1996 ፖለቲከኛውና ሚሊዮነሩ ቶማስ ካፓኖ አንማሪ እንዳትለየው ለማድረግ በአንድ ዘመናዊ ሆቴል ከፍተኛ ውጪ ወጣበት እራት ጋብዟት ውድ ስጦታም አበረከተላት። አንማሪ ግን አንድ ጊዜ ወስናለች፣ ወደ ኋላ መመለስ አልፈለገችም። ከአንተ ጋር ያለኝ ግንኙነት በቃኝ አለችው። የፖለቲካ ስልጣኑና ገንዘቡን ተጠቅሞ ማንኛውንም ሰው እንደፈለገ መቆጣጠር የሚፈልገው ቶማስ ካፓኖ አንማሪ በፍጹም ስትለው በጣም ተናደደ። ንዴቱ ገንፍሎ ወጣ። በዙሪያቸው የተቀመጡ ሰዎች የተፈጠረውን ነገር ለማየት እየሞከሩ ነው። አስተናጋጆችም ለማረጋጋት ሞክረዋል። በዚህ ስሜት ውስጥ ሆነው ነበር ሁለቱም ሆቴሉን ለቀው የወጡት። አንማሪም ለመጨረሻ ጊዜ ታየችው በዚህ ሰዓት ነበር። ከሆቴሉ አስተዳዳሪዎችና ከአስተናጋጆች የተሰጣውን ጥቆማ ተከትለው ቶማስ ካፓኖ ለብቻው ተከራይተው ይኖርበት የነበረው አፓርትመንቱ እንዲፈተሽ ተደረገ። መርማሪዎች ተመላላሽ የቤት ሰራተኛውንም ቃሏን እንድትሰጥ አድርገው ነበር። እሷ አንድ ያልተለመደ ነገር ተመልክታ እንደነበር ተናግራለች። የቤቱ ምንጣፍና ሶፋው ምክንያቱን ባላውቀውም ከቀናት በፊት ተቀይረዋል ስትል ቃሏን ሰጠች። መርማሪዎች በዚህ መረጃ ብቻ የከተማዋን ታዋቂ የህግ ሰው ከሰው ማስቀጣት አይችሉም። ሌሎች ጠንካራ ማስረጃዎች ያስፈልጓቸዋል። ቤቱን በጥልቅ ሲፈትሹ ሶስት አነስተኛ መጠን ያላቸው የደም ነጥብጣቦችን አገኙ። እነዚህ ሶስት የደም ነጥብጣቦች የማን ናቸው? መርማሪዎች የአን ማሪን የውሎ ማስታወሻ ሲያገላብጡ እሷ ከሁለት ወራት በፊት ደም ለግሳ እንደነበር በውሎ ማስታወሻ ላይ ተጽፎ አገኙ። ወደ ተቋሙ በመሄድ በቶማስ ካፓኖ ቤት ከተገኙት ሶስት የደም ነጥብጣቦች ጋር አነጻጸሩ። በእርግጥም የደም ነጥብጣቦቹ የአን ማሪ ሆኖ ተገኙ። የሰነድ የአይንማኞች ማኞች ምስክርነትና በተጠርጣሪ ቤት የተገኙት የደም ነጥብጣቦች ተደማምረው መርማሪው አንማሪ በቶማስ ካፓ ነው እንደተገደለች እርግጠኛ ሆኑም ፣ ነገር ግን አሁንም በእነዚህ ማስረጃዎች ብቻ በህግ እውቀቱ የማይታማውን እጅ የረዥሙን ቶማስ ካፓኖን ከሶ ማስቀጣት የሚቻል አይመስልም። አስክሬኗና የተገደለችበትን መሳሪያ እንዲሁም ስትገደል ያየ ምስክር ማግኘት በጣም አስፈላጊ ነው። አንማሪ ከተሰወረችበት ቀን ቀጥሎ በነበረው እለት ከታናሽ ወንድሙ ጀሪ ጋር መታየቱን የሰማው ፖሊስ ታናሽ ወንድሙ ጀሪን የፖሊስ የምርመራ ክፍል አስጠርተው አንዳንድ ጥያቄዎችን ጠየቁት። መርማሪዎች ቀደም ብለው ቤቱን ፈትሸውበት ነበር። በፍተሻው ወቅት አደንዛዥ እፅና ፈቃድ የሌለው መሳሪያ በቤቱ አግኝተውበት ነበርና ምርጫ ሰጡት። የምታውቀውን ሁሉ ትናገራለህ ወይስ እስር ቤት ትገባለህ? ሲሉ ጀሪ ባደንዛዥ እጽ ምክንያት እስር ቤት መግባት ከባድ እንደሆነ ስለሚያውቅ እስር ቤት ከመግባት የሚያውቀውን ነገር መናገር እንደሚሻል አስበ። ጀሪ እንቅልፍ የነሳውን የወንድሙን ሚስጢር መናገር ጀምረ። አንማሪ በድንገት በተሰወረችበት በማግስቱ፣ ቀጣዩ ቀን ንጋት 11 ሰዓት ተኩል ቶማስ ካፓኖ በመኪና ማቆሚያ ቤት ውስጥ አንዳች ችግር እንዳጋጥመውና ይህን ነገር በመጣል እንዲተባበረው ታናሹ ወንድሙ ጀሪን ለመነው። አንድ ማቀዝቀዣ ይታያል። ጀሪ በዚህ ማቀዝቀዣ ውስጥ ምን እንዳለ አላወቀም። ብቻ በጣም ከባድ ነው። ጀሪ ባለ ጀልባ ነው። ትብብሩ ጀልባን የተመለከተ ነው። በማቀዝቀዣው ውስጥ ያለውን ነገር ጭነው አትላንቲክ ውቅያኖስን አጋምሱ። መቶ ኪሎሜትር አካባቢ እንደተጓዙ ሻርክ በሚበዛበት የውሃ ክፍል ማቀዝቀዣውን ተባብረው ወረወሩት። እዚህ ቦታ ላይ የሚወረወረው ነገር በፍጥነት የሻርኮች ራት ይሆናል። ነገር ግን የተጣሉ ማቀዝቀዣ የሻርኮች ራት መሆን አልፈለገም። ተንሳፍፈ። ቶማስ ካፓ ነው፣ ደነገጠ። ወንድሙ ጀሪ ተኩሶ እንዲመታው አስደረገ። ማቀዝቀዣው በጥይት ከተመታ ውሃ ስለሚገባበት ይሰጥማል ብሎ አስቧል። ነገር ግን ይህ ማቀዝቀዣ ሊሰጥም አልቻለም። ቶማስ ካፓኖ አማራጭ አልነበረውም። ማቀዝቀዣውን ከፍተው ጀሪ ማየት አልፈለገም። ራቅ ብሎ ቆመም። በድንገት ግን ዘወር ሲል የሴት እግር ተመለከተ። ቶማስ ካፓኖ ሕግ አዋቂ ነው፣ የከተማዋ ዋና አስተዳዳሪ የሕግ አማካሪ። አስክሬን ባልተገኘበት ሁኔታ ወንጀለኛ የመቀጣት እድሉ በጣም ጠባብ እንደሆነ ያውቃል። አስክሬኑን የሻርክ ራት እንዲሆን የፈለገውም ለዚህ ይመስላል። ነገር ግን የወንድሙን ምስክርነት ተከትሎ ቶማስ ካፓኖ በቁጥጥር ስር ዋለም። የዚህ ሰው በቁጥጥር ስር መዋል ከተማዋ በኃይለኛ ውሉ ነፋስ እንደተመታች መሬት መንቀጥቀጥ ያጋጥማት ይመስል ከተማዋ ተናጠች። መገናኛ ብዙሃን የቶማስ ካፓኖን በቁጥጥር ስር መዋልን በተመለከተ ዘገቡ፣ ጻፉ። በአንድ ጋዜጣ ላይ ስለ ቶማስ ካፓኖ የተጻፈውን የነበበ አንድ አሳጥማጅ ከወራት በኋላ ለኤፍቢአይ ደውሎ አንድ በጥይት የተመታ ማቀዝቀዣ ሲንሳፍፍ አግኝቻለሁ ሲል ቃሉን ሰጠም። በእነዚህ ማስረጃዎችና የዓይን እማኞች መፈናፈኛ ያጣው የሕግ አዋቂው ቶማስ ካፓኖ ከፈጸመው ወንጀል ለማምለጥ ያልፈነቀለው ድንጋይ የለም። አሁን ገንዘብና ስልጣን ከፍትህ ጋር ግብግብ ገጥመዋል። የከተማዋ ኗሪም ይህ እጅ ረዥም ሰው ወንጀለኛ ተብሎ ይቀጣል ወይስ በሚለው ጥያቄ ተወጥረዋል። በተከራዩ አፓርትመንት የአንማሪ ደም ተገኝቷል። ምንጣፍና ሶፋዎችን ያለምንም ምክንያት ቀይሯቸዋል። ወንድሙ የአንዲት ሴት አስከሬን ውቅያኖስ ውስጥ በመጣል እንደተባበረው ተናግሯል። አሳጥማጁም ወንድሙ ጀሪ ከጠቀሰው የእምነት ክህደት ቃል ጋር የሚስማማ ማስረጃ አግኝቶ እንደነበር ተናግሯል። ተከሳሹ ሚሊዮነሩና ባለሥልጣኑ ቶማስ ካፓኖ ስለዚህ ጉዳይ ምን ይላል? እሱ የቀድሞ ፍቅረኛው ላይ ጣቱን ቀስረ አን ተሰወረች በተባለችበት ምሽት እንዲህ ሆነ አለም ከአንጋር ተቀምጠን በነበረበት ሰዓት የቀድሞ ፍቅረኛ በድንገት አፓርትመንቱን ከፍታ ገባች ከአንጋር ስታኝ በጣም ተናደደች ቦርሷ ውስጥ ሽጉጥ ይዛ ነበርና እራሷ ልታጠፋ ሞክረች ሽጉጡን ለማስጣል ስሞክር ተባርቆ አን ተገደለች አለም ቶማስ ካፓኑ የተናገረው እንድታረጋግጥ የተጠየቀችው የቀድሞ ፍቅረኛው ይህንን ተረት አይደለም በአይኗ በጆሮዋ ሰምቶ እንደማታውቅ ተናገረች። አቃቢያን ሕግ በዚያ ምሽት የተፈጠረውን ነገር በዚህ መልኩ ያስቃኙናል። በሬስቶራንቱ ውስጥ የተፈጠረውን አለመግባባት ተከትሎ ሁለቱም ሰዎች ቶማስ ካፓኑ ወደ ተከራየው አፓርትመንት ታቀኑ። አንማሪ ለአንድ ዓመት ከስድስት ወራት አካባቢ ያንተ ራሷት ክንዶቹ ሽጉጥ በእኔ ላይ ሲደግን እሽ ይላሉ ብላ አላሰበችም። ዘና ብላ ሶፋው ላይ ተቀምጣ መጽሔት ማገላበጥ ጀመረች። ቶማስ ካፓኖ በበኩሉ ይቺ ሴት የእኔ ቅምጥ ካልሆነች የሌላ የማንም መሆን የለባትም። የሌላ ሰው ሆና ከማያት ብገድላት ይሻላል ብሎ ወስኗል። ገድላት ጁሪው የደረሰበትን ውሳኔ ይፋ ሲያደርግ ከሕግ በላይ ነኝ ብለው የሚያስበው ቶማስ ካፓኖ በጣም ደነገጠም። እሱ በአንማር ግድያ ወንጀለኛ ሲባል ፍርድ ቤት የተገኘው ሰው በሙሉ በደስታ ያለቅሱና የተቃቀፉ እንደነበር አቃቢያን ሕግ ያስታውሳሉ። በሞት እንዲቀጣ ቢወሰንም በይግባኝ የቅጣት ውሳኔው ወደ ዕድሜ ልክ ጽኑ ሥራ ተቀየረ። ፍትሕ ከገንዘብና ሥልጣን በላይ መሆኑን ይህ ታሪክ በደንብ አስቃኝቶናል። ሰላም።